ከተያዘን አይቀር ከተደረሰብን አይቀር እንግዲህ ይለይለት፣ ህዝቡም ይለይላት፣ ሩታም ይለይላቸው ሁሉም አሉና፣ ዛሬ ወደ ገጠራማው የጉራጌ ክልል ቤተሰቦቿ ጋር ወስዳ ጓደኛዬ፣ ፍቅረኛዬ፣ የወደቢት ባሌ ብላ አልተለው ይዛው እሽኮለሌ ብላለች። ለጓደኞቹ ሁሉም ቢያለ ለእህቶቹም ቢያለ እውነትም አሰርታበታለች። ልክ እንደ ናሂ ማለት ነው። ናሂ ተሰርቶበት አይደለ? ይሄው እየተንከራተተ ያለው አሰርታበታለች። በነገራችን ላይ አንዳንድ መርዛማ ኮመንት የምትሰጡ ሰዎች ሩታንዲናት ሩታንዲናት፣ ማንም በራሱ ቦታ ላይ ሆኖ የሚያደርገውን ነው፣ እሷ እያደረገች ያለችው እኔም፣ ወን በኔ ቦታ ላይ ብሆን የሩታን አይነ ፍርድ ነው የምፈርደው። ምክንያቱም ማንም ባሌን መቶን እንዲህ እየተዝረከረከ እየሳመችው እየላሰችው ምን እያለችው? ከዛን እሺ ብዬ ጨቅጫቃ ላልባል አልችልም። እሺ ብዬ ይቅርታውን ብቀበል ነገም ልመልሶ ያው ነገም ያመልሶ ያው ከሆነ ጨቅጫቃ ልባል አልችልም። እሱም ያደርገው ድርጊት አይታወያችሁ ማለት ነው። በመጀመሪያ ግን ሰላም እንኳን አደረሳችሁ ለጌታችን ጌታችን ለምራይታችን ለኢየሱስ ክርስቶስ የስቅለት በዓል መስቀል፣ ስቅለት እንኳን አደረሳችሁ ማለት ፈልጋለሁ። መስቀል እንግዲህ ለሁላችንም የሰላም ዓመት ያድርግልን። መቼም እንግዲህ ከባድ ነው የኛ። እና እንዴ ናችሁ? በነገራችን ላይ ነገ እሑድ አይደለ? እኔ ቪዲዮ የምሰራው ባይ ዘ ዌይ ማታ ማታ ላይ ነው። ማታ ቪዲዮ እሰራለሁኝ ከዛን ለሊት ላይ ለቀዋለሁኝ። ማን ኔትወርክ በጣም ስለሚያስቸግር ጠዋት ነው የሚገባው ማለት ነው። ለዛ ነው እንጂ እኔ ቪዲዮ በሰራሁበት ሰዓት ላይ ያለን ቪዲዮ የምለቀው ስለዚህ ነገ ግን እሁድ ነው ማታ፣ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት በኋላ ላይቭ እገባለሁኝ በራሴ ዩቱብ ቻናል ማለት ነው። ስለዚህ የምትከታተሉኝ ላይክ የምታደርጉኝ በአጠቃላይ መታችሁ፣ ላይቭ ላይ ማስተላለፍ የምንፈልገውን ሀሳባችንን ማስተላለፍ እንችላለን። ላይቭ ካልገባሽ እየተባልኩኝ ስለሆነ ማለት ነው አንዳንዴ ላይቭ ሲገባ ነው ብዙ እንትንም ሊኖረው የሚችለው የሚባል ወሬ ስለሰማ ወ አጭር ሰዓትም ቢሆን ረዥም ሰዓት በተቻለ መጠን ላይፍ ገብተን ሀሳባችንን ሼር እንደራረጋለን ማለት ነው። እና ነገ በተመሳሳይ ሰዓት በሁለት ሰዓት ማታ፣ ውድ ማታ ሁለት ሰዓት ማለት ነው። ጠብቁኝ ማለት ፈልጋለ። ማስታወቂያ ነው። እንድጠብቁኝ ማለት ነው። እና እንኳን ደስ ያላችሁ። ኤፋና ማነች የኤፍሬም ፍቅረኛ ህያም ማለት ነው። እንኳን ደስ ያላቸው። እንዲህ ነው በፍቅረኛ ማቾች በባልና ሚስቶች መሀል ቤተሰብ ሲገባ ሳይወድ በግዳቸው የፈራረሰውን ነገር ምንም ቢሆን የሚወዷት ልጆች ልጅ ከሆነች ሊያስማሙ እንጂ ሊያለያዩ አይችልም። ፈለገ ነገር ቢመጣ ሁሉም ቤተሰብ በእርግጥ አንድ ነው ማለት አይቻልም። እያንዳንዱ የየራሱ የሆነ አመለካከት፣ የየራሱ ሀሳብ፣ የየራሱ ሁሉ ነገር አለው። ስለዚህ ተለያይተው የነበሩትን እህትየው። ቤተሰብም ስለሚወዷት ስለሚፈልጓት እሱ ትቢተኛ ቢሆን እሷ ትቢተኛ ብትሆንም ቤተሰብ ጣልቃ ገባና አስታረቃቸው። ልክ እንደ እያብና ኤፍሬም የአብርሃም ቤተሰቦች ወይም የሩታ ቤተሰቦች ቢሆኑ ኖሮ ጸባቸው እንደዚህ ባልተለያየና ጸባቸው እዚህ ደረጃ ባልደረሰና መለያያ መንገድ ባልሆነቻቸው ነበረች ሴትዮ ማለት ነው። እሷ ወይ ሰላም አትሰጥ ወይ ምንም አታደርግ ምንድን ነው የምትፈልገው እሷ እሱን ስለምትፈልገው ከእሱ ጋር ብቻ ነው በቃ መሆን የምትፈልገው የማንንም ነገር መስማት አትፈልግም የራሷንና የራሷን ብቻ ምክንያቱም የምትፈልገውን ነገር በእጇ ማስገባት ስለምትፈልግ ማለት ነው ስለዚህ ከማርክ ጋር ሆነው ምክንያቱም ልክ ይሄ ነገር ግን ሊሆን የሚችለው የነበረው ወንድሞቿም ይቅርታ እንዳሉ ይቅርታውን ተቀብለው እሱ ችላ ባይል ልቡን ሔርሜላ ባት ነፋው ሂድ በቃ ብላ ባትለው እሷ የምትለውን ሁሉ የሚሰማው ወዶ ይመስላችኋል? እሷ የምትለውን ሁሉ እሺ የሚለው እውነት ዝም ብሎ ይመስላችኋል? ይመስላችኋል ናህን፣ አየህ ነው እኮ የልጆቹን እናት ስንት አመት ዋጋ የከፈለላት የሚስቱን ምን ነው ባላወኩሽ ብሎ እንዳላት ያለ ምክንያት አይደለም፣ ተደርጎባቸው ነው። ሴቶቹ ቀዳዳ ፈልገው ሲመጡ ወንዶች ጋር የሆነ ነገር ይዘው ነው ያንን ሰው የሚይዙበት የሆነ ነገር አድርገው ነው። አንዳንዴ በፊልም ላይ ወይም ደግሞ በተለያዩ በተቆራረጡ ሶሻል ሚዲያ ላይ የምናያቸው በድራማ መልክ ሪያሊቲ ህይወት ላይ እየገቡ እያየናቸው ነው። መድኃኒት እያደረጉ ሴት ልጅ እንዴት እንደሚያደርጉ፣ መድኃኒት እያደረጉ ወንድ ልጅ እንዴት እንደሚያደረጉ፣ ብቻ በሚሰጡት ስጦታ መሀል ላይ ምን እያደረጉ እንደሚሰጡ ከዛን ያ ሰው ምን እንደሚሆን በድራማ የምናየው አሁን ይኸው በሪያሊቲ ህይወት እያየ ነው ነው ያለ። ስለዚህ ምንድነው አብርሐምም ወዶ አይደለም ሔርሜላ የምትለውን ነገር በሙሉ የሚሰማው። ሔርሜላ እሺ እንጂ እምቢ እንዳትለው የሚያደርግ መተት ነው አሰርታ አይሰጠችው። ስለዚህ ለዚህ ነው እሷ ብላ ስትለው የሚበላው፣ ጠጣ ስትለው የሚጠጣው፣ ሲያለቅስ በቃ ምስትለው፣ እንሂድ ሲላት እሺ የምትለው፣ እንተኛ ስትለው እሺ የሚላት ንሳ መክሰትህን እሺ የሚላል ያለ ምክንያት አይደለም። ምክንያት የሚያውቀው እሱና እሱ እንዲሁም እሷ አቤል፣ በቃ እና ብሩክ ምናልባት መተቱ ላይ እነሱ ላይ ሊያውቁ ይችል ይሆናል። እሷ ለብቻዋ ለግሏ አሰርታ የምትሰጠው ነገር ይኖራል። ምክንያቱም እንደ ነገር ሲያደርጉ ለማንም አያማክሩም። ሚስጥር ነው። እሷና እሷ እንዲሁም ፈጣሪ ናቸው የሚያውቁት። የዛሬ እንደዚህ መድ ማድረጋቸው ግን ነገ ዋጋ እንደሚያስከፍላቸው አለማወቃቸው። ነገ የራስ የሆነ ልጅ ይመጣል። ልጅ ሲመጣ ልጅ በምን ላይፍ ውስጥ እንደምታልፍ፣ ልጅ እንዴት ሆና እነሱ የደረሰችበት ደረጃ ላይ እንደምትደርስ ወይም እንደሚደርስ አያውቁትም። ዛሬ እነሱ ክፉ ስራ ከሰሩ ነገ እነሱ በሰሩት ስራ ልክ ነው ልጆቻቸው ዋጋ የሚከፍሉት። አንዳንዴ የምናያቸው ነገሮች እንደ ቀልድ የምናልፋቸው ነገር አለን በማለት ድሮ ቤተሰቦቻችን የሰሩት ግፍ ዛሬ ለልጅ ልጆቻቸው ምን ያህል ዋጋ እያስከፈላቸው እንደሆነ ብዙዎችን እያየን ነው ያለነው። ብዙዎችን እኛም ዛሬ የምንሰራው ስራ ክፉ ስራ ነገ ለልጆቻችን ለልጅ ልጆቻችን እ እያተረፍን እያስቀመጥን ነው ያለነው ልጆቻችን ደስተኛ ሆነው እንዳይኖሩ ልጆቻችን በሰላም ወጥተው ሰላም እንዳይገቡ፣ ልጆቻችን ጤነኛ ልጅ እንዳይወልዱ፣ ልጆቻችን ጥሩ ላይፍ እንዳይኖራቸው፣ ልጆቻችን ያማረ ስራ፣ ጥሩ ነገር እንዳይኖራቸው የምናደርገው ዛሬ እኛ የምንሰራው ክፉ ስራ ነው። ዋጋ የሚያስከፍለው ልጆቻችንና የልጅ ልጆቻችንን ማለት ነው። እያንዳንዱ በዘራው ልክ ዋጋ ስለሚያገኝ ማለት ነው። ቃሉ ነው የሚለው ሁሉም የዘራውን ነው የሚያጽደው። መቼም ስንዴ ዘርተን እንክርዳድ ነው የምናጽደው? አይደለ? ማን ነው ስንዴ ዘርተን ምንድ ነበር የሚባለው? ስንዴ ዘርተን ያ እንክርዳድ አናጽድም። ስንዴ ዘርተን ጥሩ ዘር ከሆነ ስንዴ ነው የሚወጣው። ለምንድ ነው ስንዴ የዘራው እንክርዳድ የሚበቅለው? ጥሩ ስራ ስላልሰራ ነው እንጂ ሰው የዘራውን ነው የሚያጽደው፣ አይደለ? ጥሩ ስራ ከሰራክ፣ ጥሩ ህል ከዘራክ፣ ጥሩ ህር ይበቅልልሃል። እና እያንዳንዳችን በዘራ ነው በዘራ ነው ልክ እናጽዳለን። በኋላ ነገ ማረን ይቅር በለን ብለን ብንለው እንኳን ይቅር የማይባልንን ነገር ከሆነ የምናደርገው ፈለገ እግዚአብሔር ይቅር ቢለን ዋጋ ከከፈሉ በኋላ ይቅር ቢለን ትርጉም የለውም። ዛሬ ነው ቆመን ይቀርበለኝ የሄድኩበት ያለው መንገድ ትክክል አይደለም፣ ወደ ራሴ መልሰኝ ብለን ማለት ያለብን። ነገ ልጆቻችን ወይም የልጆቻችን ዋጋ ከመክፈላቸው በፊት ህይወታቸውን ከመጀመራቸው በፊት ቆም ብለን እንደ ሰው አስበን ጥሩ ነገር ይዘን ወደ እግዚአብሔር ቀርበን ይቅርታን አድርገን የሰራነውም ስራ ካለ ይቅር ብለን ወደ ራሳችን ተመልሰን ጥሩ ህይወትን ይዘን መጓዝ ያለብን እንጂ ሰው ላይ ተንኮል እያሰብኩኝ ሰው ላይ ጉድጓድ እየቆፈርኩኝ ለሰው የማይሆን ነገር እንዳደርግ እያደረግኩኝ እኔ ጥሩ ቦታ ላይ ሆኜ እኔ ጥሩ ላይፍ እየኖርኩኝ ግን ያ ሰው እኔ ላይ እንዳይደርስ ብዬ መጥፎ ስራን እንዲሰራ እያደረግኩኝ ያንን ሰው የግድ የማይፈልገውን ነገር ወደ እኔ እንዲመጣ እግዚአብሔር ያልፈቀደውን ስራ እያደረግኩኝ ነገ ልጆቼ እንደዛ አይነት ነገር አያደርጉም ብዬ ማለት አልችልም። በቃ የኔን ስራ ነገ ለልጆቼ ላይ ማስተላልፍ የምፈልገው ጥሩ ነገር ሰርቼ ጥሩ ነገር አስተላልፌ ጥሩ ስራ ኖሮኝ፣ በቃ አቅም በፈቀደው ልክ አድርገን ነው ጥሩ ነገር ልናጭ። ስለዚህ ዛሬ ወንዶቹን ለመያዝ ብለን ሴቶቹን ለመያዝ ብለን የምናደርገው መተታ መተት የምናደርገው የእጅ ስራ የምናደርገው እግዚአብሔር የሚያፈቅደውን ነገር አድርገን ነገ ልጆቻችን ምነው እንደዚህ ባላረብኩ ምነው እንዲህ ባልሰራኝ ብለን ብንል፣ እዛ ጋር ከመድረስሽ በፊት እዚህ ጋር ነው ቆም ብለሽ ማሰብ ያለብሽ። ገና ለገና የኔ ያልሆነን ሰው የኔ ለማድረግ ብዬ የማልፈልገውን ነገር አላደርግም ነው ፈቀደለት ነው የሚኖረው። ሁሉም ደግሞ ለዚህ ቆሻሻ ለሆነች ምድር ደግሞ ለዚህ ድንጋት ቅርት ለሚባልባት ምድር የኔ ያልሆነውን ነው የኔ ነው ማለት አልፈልግም። ለኔ ያልተዘጋጀውን ሰው ለኔ እንዲሆን የማይሆን ነገር ማድረግ አልፈልግም። ለእያንዳንዳችን የተዘጋጀልን ነገር ይኖራል። የራሳችንን እንጂ ማየትና የራሳችንን እንጂ መፈለግ ያለብን፣ የሰውን መመኘት የሰውን መፈለግ የለብንም። ዛሬ አሁን እንትና እና ይሄ እስር ቤት ላይ ነው መስቀልን እያሳለፈ ያለው። ውብዬን ያን ቢለምናት ያን ቢለምናት ያለፈችበትን ያሳለፈችበትን ስለምታውቅ አትለቀውም። የፈለገ የልጁ አባት ቢሆን ያደረገችውን ድርጊት አይተሳቸዋል። አንዴ እኮ የሰው ልጅ ይቀጣል። ልክ አብርሐምም አንዴ ብዙ ጊዜ ይቅር ተብሏል። አግብቶም ባይሆን አንዴ ልጅ እስከ መውለድ አንዴ ያፈቅረዋለሁ የኔ ባል ነው አሰርተው ስንቱ ፎቶኮፒ ፎቶሾፕ አሰርተው ተውላል። አሳመኗት፣ ይቅርታ ተብላ፣ እኔ አይደለሁኝም ብሎ በዛም እየሄደ በዚህም እየሄደ ሴቶቹን እያገኘ እራሱን ነፃ ወጣ። ይቅርታ አለችው፣ ተቀበለችው። ዛሬ ግን የመጨረሻ ላይ ደረሰች። በቃ ፍቺ ነው ዓላማው፣ ፍቺ ነው መጨረሻው። በእሱም በመንገዱ እሷን በመንገዷ እንድትሄድ ማለት ነው። ይህን ናሂም ናሂም ልክ እንደዛው ነው። ስንቴ ሴት ይዞ መጣ፣ ስንቴ ይቅርታ አለችው። እንደ ሁሌ ይቅርታም እኮ ሲበዛ እኮ ጥሩ አይደለም። በቃ ዛሬ አደርጋለ ወይ ነገ መልስ አይቀር ትለኛለች እያለ እየልብ ልብ እየተሰማው የፈለገው ነገር እያደረገ ይመጣለ። ተዛን ይቅር በኝ የልጆቼ እናት ይቅርታ፣ ዳግመኛ አለም፣ ዳግመኛ አላረገውም ይላል። አራት አምስት ልጅ ለሱ እየወለደች እየወለደች በሄደች ቁጥር እሱ አዛው ትቀራለች። እሱ ግን ደረቱን እየነፋ የፈለገበት ቦታ ላይ ሄዳል። ከዛ በኋላ መጥቶ ይቅርታ ይላታል። ይቅርታውን ትቀበለዋለች፣ መልስ አብራ ትሆናለች። በሴቷም ልክ እንደዛው ማለት ነው። ምፈለገችውን እያደረገች ሄዳ ይቅርታ ብላ ብትለው ይቅርታውን ሁሌ እየተቀበለ አብሮ አይኖረው። በቃ ይቅርታ ገደብ አለው። በቃ ሁሌ ይቅርታ፣ የሆነ ጥፋት ሁሌ ተከታታይ ጥፋት እያጠፋችሁ ይቅርታ ታርግልኛለች፣ ወይም ይቅርታ ያርግልኛል እያለ አንድ ቀን የቆረጠ ለታ ቁርጡ ሲመጣ እየየ ብንባባል ትርጉም የለው፣ በቃ ይቆርጣላ። ሁሌ ይቅርታ፣ ሁሌ ይቅርታ፣ ሁሌ ይቅርታ እግዜር እኮ አንዴ ነው ይቅርበሏቸው ብሎ ያለው እንጂ አስሬ እያጠፋን አስሬ ይቅርበሏቸው አላለ ነው። ኦኬ ቢላን እንኳን ወደ ነበረው ሳይሆን በቃ ተከፋፍተን። ስንቴኖ ነው ለባሌ ይቅርታ ያደረኩት። የለመደቂጥ ደግሞ አርፎ አይቀመጥም ሌላ ቦታ የለመደቂጥ አርፎ አይቀመጥም። አስሬ ያሽከረክረዋል፣ ያዞረዋል። ሁሉንም ካልቀመስ ሁሉም የኔ ካልሆነ ይላል። ስለዚህ መተው ነው ያንን ሰው በቃ በነፃነት እንደፈለገ ይሁን ብለሽ ገለልተኛ ሆነሽ ራስሽን በኮንፊደንስ ነፃ ሆነሽ ጽድት ኩርት ብለሽ ትኖሪያለሽ ደሞ የምን እንትማ ራስን መጣል ነው እንዴ የሀያ ዓመት ጎረምሳ ያለኝ ልጅ አይደለም መስለው ነው እግዚአብሔር ይመስገን ሀያ ሁለት ሀያ ሁለት ዓመት ልጅ አለኝ ሴት ነኝ እግዚአብሔር ይመስገን ሀያ ሁለት ዓመቱ ነው ትልቁ ልጅ እና ብዬ እኖራለሁ እግዚአብሔር ይመስገን። እንዲህ ሁሌ እዛው እዛው በሆንግን ገና ድሮ እንዲህ ጅጅት ብዬ ነበረ። ለምን ብዬ ለማን ብዬ። እንዲህ እራስሽን በነፃነት ደስተኛሆ ስታኖሪ ነው ሰውም የሚፈልግሽ እንጂ አንቺ እዛው ቦታ ላይ ሆነሽ ሁሌ የምትቆሲ ሁ ሁ እይዬ የምትኮለ ያለ እድሜሽ ያለ እድሜሽን ደስተኛው ላይ ሳትኖሪበት ላይፍሽን ሳትደሰችበት ጊዜው ይሄዳል። እሱ ደረቱን ነፍቶ ይሄዳል። አንቺ ተሰብረሽ እዛ ትቀሪያለሽ። ስለዚህ መሰበር የለብሽም። ዘና ብለሽ ስራሽን እየሰራሽ በነፃነት ዝም ትቆርጥ ትያሽ ወተሽ ትኖሪያለሽ እና እንግዲህ ያርግልሽ ሔርሜላ ያርግልሽ። ያሰብሹ የልብሽ ተሳክቶልሻል። ይዘሹም ወጣሽ፣ ይዘሹም ሄድሽ፣ አግብተሹም ኖርሽ። እንደፈለግሽ አድርጊው። ግን ከሩታ ጋር ከዚህ በኋላ ምንም የሚያገናኘው ምንም እንትን የሚያደርገው ነገር የለም። መልሶ ራሱ ተጸጽቶ እንደገና መልሶ ነገ ባክሽ ይቅርብኝ ብሎ ማለቱም ማይቀር ነው። እነሱ ምንም የሚጎልባ ነገር የለም። ደሞ ወንድ ቢሄድ ወንድ ለሚተካው፣ ሴት ብትሄድ ሴት ለምትተካው። ደሞ ነገ ግን አንቺ ላይ እንደማያደርግ ምን ያል እርግጠኛ ነሽ ነው ዛሬ በሩታ ላይ ያደረገው ነገ አንቺ ላይ እንደማይደገም ምን ያህል እርግጠኛ ነሽ ነው? እና ይሄ ዛሬ በውብዬ ላይ ሄደ፣ ነገ ባንቺ ይችኛዋ ውሽማ ተብያ ባንቺ ላይ እንደማይሄድ ምን ያህል እርግጠኛ ሆነሽ ነው የአብረሽ እየኖርሽ ያለሹ ነው። የሰው ህይወት አመሰቃቅላችሁ፣ የእናንተ ህይወት ደስተኛ ሆናችሁ የምትኖሩ ይመስላችሁ። የሰው ህይወት አበለሻሽታችሁ፣ ልጅን ያለ አባት አስቀርታችሁ፣ ደስተኛ ሆናችሁ የምትኖሩ ይመስላችኋል። አባት ልጄ መጣ ብሎ በመንገድ ላይ እየተጠባበቀ ያለ ልጁን እንዳያይ አድርጋችሁት በርቀት ሆኖ ነገራቶቹን እንዲሰማ አድርጋችሁት። ከዚህ በኋላ እናንተ ደስተኛ ሆናችሁ የምር ትኖራላችሁ? የምር ደስተኛ ሆኖ ሊመስላችሁ አይምሰላችሁ። ለጊዜው ሊመስላችሁ ይችላል። ለማንኛውም የሚመቻቸው ነገ ግን ጠብቁኝ። ነገ ላይቭ እንገናኝ፣ እንደ እግዚአብሔር ፍቃድ እግዚአብሔር አምላኬ ነገ ሰው ይበለን እና በተቻለኝ መጠን በጊዜ ሁሉንም አይቼ እንትን ካልኩኝ በኋላ ሀሳቤን ደግሞ በግሌ ላይፍ ገብቼ አንድ ሰዓትም ሆነ የተወሰነ ሰዓት በግሌ ላይፍ ገብቼ ያለውን ሀሳብ አሰራጫለሁ ማለት ፈልጋለሁ። መልካም አመት በዓል ይሆንላችሁ። እንግዲህ መልካም መስቀል። ከዚህ በኋላ መልካም የስራ ሳምንት ይሆንላችሁ። ሰላም ነው።